ህዝበ እስላሙና ህዝበ ክርስቲያኑ ወንድማማቹ ነው የሚኖረው። በሙሽርነት እንኳ አብሮ ይሞሸናል፣ አብሮ ይጠጣል፣ አብሮ ይበላል። በስጋ ብቻ ነው ልዩነታችን አልኩ። አራት ሰዓት ላይ ትናርፍ ሙፍቲ ተሳስተዋል አሉ። ምን ነው አልኳቸው። በስጋ ሲሆን ምን ይለየናል አሉ። የማተቅድማ ያቶቻችን ታባቶቻችን እኛ ባስነ ማለት ነው አልኩ። በመጨረሻ ተያያዝ ሲሰወጥ ቀድሞ ይናገሩ አልኳቸው። እኛ እኮ እስላሞቹ ሙስሊሞቹ ጋራ አንድ ነን። ፈጣሪ ጌታ ይወልዳል ይወለዳል ብዙ ነው ብለሚሉ ሰዎች ነው እንጂ እኛ የምንለው ፈጣሪ ጌታ አንድ ነው አይወልድም አይወለድም ነው የምንለው። አረቦች አላህ አሉት፣ እኛ ደግሞ እግዚአብሔር አሉ እንጂ፣ ፈጣሪ ጌታ አንድ ስለሆነ ሙስሊሞችና እኛ ልዩነት የለንም አሉ። እንፈቃቀር፣ እንቀራረብ፣ እንዋዴድ፣ እንረዳዳ የበሳችሁ የበራሁን የበራው ለበታችሁ ይዘ ሙስሊሙና ክርስቲያኑ ህዝብ ወንድማማችሁ ነው፣ እህትማማችሁ ነው። በሐዘንም በደስታም በሞትም በሰርግም አብሮ ተባብሮ የሚበላ ተባብሮ የሚረዳዳ የሚተጋገዝ ሆኖ ነው እምናውቀው እኛ ስናዲግ ቄሶቹን ቢሆኑ በሀገራችን ቄሶች አሉ፣ እንደዚሁም ኦለማው አለ አብሮ ተባብሮ ተዛዙ ነው የሃይማኖት ልዩነት በሀገራችን ሰምተን የተናናቅም። በሃይማኖት ምክንያት ሰው መጠላት፣ መራራቅ፣ መቃረን፣ መተማማት ይሄ በሀገራችን ሰምተንም አይተንም አናውቅም። አሁን በቅርብ የመጣና እዛ ሀገር ተመጣን የምንሰማው ነገር እንጂ በሀገራችን ተይህም አልፎ ተይህም አልፎ ወጣቶቹ በሚያገቡ ጊዜ አንድ ላይ ይሞሸራሉ ክርስቲያኑ ወጣትና ሙስሊም ወጣት አንድ ላይ የሚሞሸርበት ሀገር ነው። እኔ አሁን የኔ ወንድም ክርስቲያኖቹ ጋር አብሮ ተሞሽሯል። እነሱም የሱስ ሲያገባ አብሮ ተሞሽረዋል። የምንለየው በስጋ ብቻ ነው። አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያልቅ የሰው ልጅ መሆኑ ነው ሰው የሚገድለው መሆኑ ነው የሚዘርፈው ምን ሆኖ ነው የሚያፈናቅለው? በመሰረቱ የገንዘብ ፍላጎት የለኝ እኔ አባት ገበሬ ነው። አባት የሀብታም ነው። እኔም ሀብታም ነው። በልጅነት እኔ ገንዘቡንም ትቼ አባትን በግድ ድሮኝ ልጅቱንም ፈትቼ ነው እኔ ወደ ዕልም ፍለጋ ያርጉት ለአቂቃ ብዬ ነው እንጂ እኔ ተሞት በኋላ ለነገር ብዬ ነው እንጂ ወጣሁት። በይህ ነገር እታወቅበታለሁ ስልጣን አገኝበታለሁ ብዬ ምንም ምንም አሳብ የለኝም። አዲስ አበባ መቀመጣለሁ ብዬ እያሰብል በምክንያት ነው የመጣሁት። በዛው ህዝቡ ያዘኝና ስቀረሁኝ መጅሊስም ደግሞ እገባለሁ ብዬ አላሰብኩም። እምቢ ብዬ በግድ ተለምኜ ነው የገባሁት። ፊት እንዲሆን የስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይሄን ነገር ሰው ይውደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይህ ነው ብዬ ነው የምናገር። ከሙስሊሙ ክርስቲያኑ ነው የሚል ሰው እድሜ ወይሩ ዘምልን ነው የሚለው። አንድ ቦታ ሐኪም ብሄድ እንደ ወሰው የማይታመሙ እኔ ልታመም እንጂ አለኝ ክርስቲያን ነው። እኔ ሰላም አልወድም ነበር አለ እሶ ሰላም እንድወድ አደረጉኝ። ሰላም ወድ ያለሁ አሁን አለ እና የእንግዲህ መጅስ ያለ ስራ ነው ተማርን የምንለው ሰዎች፣ ትምህርቱ የት ላይ ነው? ትምህርቱ እኮ እውቀት ማለት ነው። እውቀት መጥፎ ነገር ጥሎ ጥሩ ሊከተል ነው። የራሱን መበት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል። ኪታባችን እታ ግባር ላይ ታሩ አለ።